እንዴት ናችሁ ድንቅ ቤተሰቦች በዚህ ሰዓት በህይወታችን ውስጥ ድንቅ የሆኑ መሰረታዊ ለውጥ የምናመጣበት በየጊዜው በህይወታችን ውስጥ እንቅፋት እየሆኑ ስቃያችን የሚያበሉን ችግሮች እና ሁለት ገጽታዎች ዛሬ እናያለን ማለት ነው በሁሉም ሰው በአንቺ በአንተም በእኔም በአባትህ በእናትህ በአያቶቻችን የነበሩ አሁንም እየቀጠሉ ያሉ ብዙ ሰው የማያውቃቸው ሁለት ትላልቅ ሚስጥራት ትላልቅ የሰው ልጅ የማይታዩ የማይዳሰሱ ማንነቶች አሉ ማለት ነው። እነዚህ ሁለት ሚስጥራት፣ ድብቅ የሆኑ ማንነቶች ብዙ ሰው የዓለማችን ሰው ዘጠና ዘጠኝ ፐርሰንት ግንዛቤ የለውም። አሁን አንተ፣ አሁን አንቺ፣ በአንቺ ውስጥ ያለ ሁለት ማንነት እየተፈራረቀ እንደሚመጣ ግንዛቤ የለሽም። አንዳንዴ ምን እየሆንኩ ነው ልትይ ትችያለሽ። ምንድን ነው በሕይወቴ እየገጠመ ያለው ልትል ትችላለህ? ነገር ግን ምን እንደሆኑ ነጥለህ በግልጽ የሆነ እይታ እና ማስተዋል የለህም፣ እኔም የለኝም። አሁን ነው ትንሽ እየገባኝ የመጣው፣ ዛሬ ካነበብኩት እና በሕይወቴ ካየሁት በጣም ትላልቅ እና ሁለት በአንተ ውስጥ ያለ ማንነት ዛሬ እንቆፍራለን ማለት ነው። ሰላም ቆይታ ይሆንልን ከመጀመሪያችን በፊት ግን ሰብስክራይብ አድርጉ፣ አትለፉት ዝም ብላችሁ። ይህ የደግነት ምልክት ነው። ይህ የመልካምነት መገለጫ ነው። እነዚህ ሁለት ትላልቅ ማንነቶች የምናያቸው አንተ ሰብስክራይብ ካደረግ አንዱ ማንነት የበለጠ ፐርሰንት አለህ ማለት ነው። ሰብስክራይብ ሳታደርግ ካለፍ ግን የምናየው አንደኛው በጣም አስቸጋሪ የሆነ ማንነት የበለጠ አስረው ይዘሃል ማለት ነው። ስለዚህ ዛሬ የምናየው እነዚህ ሁለት ትላልቅ ሁለት ማንነቶች ያልነው በአንተ አሉ ወይስ የሉ የሚለውን ነገር እየፈተሽ አብረን እያየን እንሄዳለን ማለት ነው። ለምሳሌ በአንተ ውስጥ አንዳንዴ ትደሰታለህ፣ አንዳንዴ ትጨነቃለህ። ይህ ያንተ ሁለት ማንነት ነው። መጨነቅ ምን እንደሆነ እናያለን። መደሰት ምን እንደሆነ እናያለን። አንዳንዴ በሰው ልጅ ውስጥ በሰው ልጅ አእምሮ ሰላም ይሰብናል። አንዳንዴ በሰው ልጅ ውስጥ ጦርነት ይነሳል። ጦርነት ምንድን ነው? በመሳሪያ መታኮስ አይደለም። የተቃወሰ አስተሳሰብ፣ የማትፈልገው አስተሳሰብ በአንተ ውስጥ ሲመላለስ፣ በአእምሮ ውስጥ ሲመላለስ እስከ ራስን ማጥፋት የሚያደርስ ሀሳቦች በአንተ ውስጥ ሲያስጨንቁህ ይህ በአንተ አእምሮ ውስጥ ጦርነት ተነሳ ማለት ነው። አንዳንዴ ግን ያንን አልፎ ደግሞ ሰላም ትሆናለህ ማለት ነው። ይህ ሁለት ማንነት ያልናቸው ነገሮች በዚህ መልኩ መግለጽ ይቻላል ማለት ነው። አንዳንዴ የሰው ልጅ ፈሪ ይሆናል በጣም ፈሪ ይንበለበላል ይበለበላል አንዳንዴ ልሸናም ይችላል። አንዳንዴ ባንተ ውስጥ ደፋር ትሆናለ። ማንም ያላለፈው ማንም ያልሄደበት ማንም ያልተናገረበት ሰዓት አንዳንዴ ደግሞ ድፍረት ይኖርሃል ማለት ይህ ሁለት ትላልቅ ማንነት እንዴት ነው የያዝከው? ምንድነው አንዳንዴ የሚያስፈራህ አንዳንዴ ደፋር የሚያደርግህ ምንድን ነው ማለት ነው። ሌላኛው አንዳንዴ በህይወትህ ትጣደፋለህ፣ አንዳንዴ ደግሞ ረጋ ትላለህ። ይህ ትላልቅ ሁለት የተለያዩ ማንነቶች ባንተ ውስጥ አሉ ማለት ነው። ለምንድን ነው አንዳንዴ የምትረጋጋው? ለምንድን ነው አንዳንዴ ደግሞ በጥድፊያ በህውከት በችኮላ ራስን የምትሰቃየው። ሌላው ማንነት አንዳንዴ መከፋት አለ አንዳንዴ ድንቅነት አለ፣ መደሰት አለ፣ መነሳሳት አለ። አንዳንዴ በአንተ ህይወት ውስጥ ህመም አለ፣ የአካል የአእምሮ ህመም አለ። አንዳንዴ ደግሞ ሙሉ ጤነኛ ትሆናለህ ማለት ነው። ይህ ሁለት የተለያየ ማንነት እንዴት ነው የተገነባው? ከየትስ መነጭ ይህ በእርግጠኝነት አሁን አንተ እያዳመጥከኝ ያለኸው ሰው አሁን አንቺ እያዳመጥሽኛለሽ ሰው በህይወትሽ፣ ይሄ ሁሉ የምናገረው እያጋጠመች ነው። አንዳንዴ እኮ ራስን ጠይቅያለሽ እኮ ምንድን ነው እየሆንኩ ያለሁት? አንዳንዴ ጥሩ ስሜት ሲሰማ፣ አንዳንዴ ደግሞ ባድ ፊሊንግ ይሰማሃል። ሌላኛው ደግሞ ስታይ አንዳንዴ ታስባለህ፣ አንዳንዴ ደግሞ እውር ትሆናለህ። በሰው ልጅ ህይወት ውስጥ አንዳንዴ አንዳንድ ጊዜ ጨለማ ይሆንብሃል። ሁሉም ነገር የማታልፈው ይመስልሃል። ችግሮች ተደራርበው ሲመጡ ያንተ ህይወት በጨለማ ውስጥ የተከበበ ይሆናል ማለት ነው። አንዳንዴ ደግሞ ይህንን አልፎ ደግሞ ብርሃን የሆነበት ጊዜ አለ። የነካ ሁሉ ወደ ስኬት የሚቀየረው ይሄ ሁለት ማንነት እንዴት ነው የተገነባው? ያስጨንቃል። አዎ አንዳንዴ አንተ አእምሮ ትሆናለህ? አንዳንዴ ደግሞ መንፈስ ትሆናለህ። አሁን ወደ ትላል ለነዚህ ሚሊየን ሲሆኑ ሁለት ትላልቅ ማንነቶች የተለያዩ ግራና ቀኝ፣ ኋላና ፊት የሆኑ ላይናታቸው የሆኑ ማንነቶች በሁለት ትላልቅ ነገሮች ይታሰራሉ። እነዚህ ሁለት ማንነቶች አሁን በግልጽ እያየን እንሄዳለን ማለት ነው። ብዙ ግንዛቤ ካልነበረ አሁን ዛሬ እያየሁት ትሄዳለን። ለመጀመሪያ ጊዜ ከሆነም ድንቅ የሆነ ቻናል ውስጥ ገብተሃልና የዚህ ቻናል ቤተሰብ ከሆንክ ሁልጊዜ በህይወታችን ውስጥ የሚያጋጥምን ችግሮች እንዴት ማለፍ እንችላለን፣ በድህነት ውስጥ ካለን እንዴት ድህነትን አልፈን ድህነትን አሸንፈን ወደ ሀብት መንገድ እንደርሳለን፣ በጭንቀት ውስጥ ካለን ጭንቀታችን አሸንፈን ወደ ደስታ የምንሄድበት መንገድ ምንድን ነው በዚህ ሰዓት ራስን አጥፋ አጥፋ የሚልህ ከሆነ እንዴት ነው ራስህን አበልጽግ ሰዎችን አግዝ የሚል ስሜት ማምጣት የምንችለው የሚለውን ነገር እንዲታይል የህይወታችን አጠቃላይ ደስታ፣ አጠቃላይ በረከት፣ አጠቃላይ የህይወታችን የፍቅር ምንጭ የምናይበትና የምንፈትሽበት በዛ ልክ ደግሞ እኛን እያሳደግን ውስጣዊ ማንነታችን ወደምንፈልገው ነገር እየቀየር እንሄዳለን። በጣም የሚገርመው ነገር ደግሞ እነዚህ ሁለት ማንነቶች አንዱ እንፈልገዋለን፣ አንዱ አንፈልገውም፣ አደለም? በአንቺ ውስጥ አሁን የማትፈልጊው ማንነት አለ። ይህን ነገር ብተ ምንድን ነኝ እኔ ብለሽ ማማረር፣ ራስሽን መውቀስ፣ ራስህን የምትወቅስበት ሰዓት አለ። እሱ ማንነት አትወደውም፣ አደለም? የማትወደው ማንነት ምንድን ነው? አሁን እናየዋለን። የምትወደው ማንነት ደግሞ አለ። በአንተ ስራ ውስጥ ስትደሰት፣ ሰዎችን ማስደሰት ስትችል፣ እና በሰራው ልክ ማመስገን ስትችል፣ ሰዎች ስለአንተ ያደረጉልን ነገር ማመስገን ስትችል፣ ይሄ ደግሞ ትወደዋል አይደል? እንዴት ነው ግን በምትወደው ሁልጊዜ በምትወደው ማንነት መሄድ ያቃተህ? እንዴት ነው በማትወደው ማንነት መታሰር የቻልከው አንተ ያንተ ገዢ ነህ። አንተ ያንተ መሪ ነህ። አንተ በአለቃ እንድትመራ አይደለም የተፈጠርከው። አለቃህም የዘጠኝ ወር የተረገዘ ሰው ነው። አንተም ዘጠኝ ወር የእርግዝና ወቅቶች ነው የነበረው ወራቶች ነው የነበረው እኩል ነህ። አንተና ጠቅላይ ሚኒስተር እኩል ናችሁ። አንተና የዓለም የጤና ድርጅት ኃላፊ እኩል ናችሁ። አንተና እናትህ፣ አንተና አባትህ በተፈጥሮ እኩል ናችሁ። ይህ ትልቁ የሰው ልጅ ምስጢር ነው ማለት ነው። ስለዚህ የምንወደው ማንነት ምን ይባላል? የማንወደው ማንነት ምን ይባላል? ዛሬ የምናየው ነገር ነው። ማንም አይነግራችሁም። ይሄ በኢትዮጵያ ውስጥ በጣም የሚገርማችሁ ነገር፣ ስለ ንቃተ ሕሊና እናወራለን ዛሬ፣ ስለ መንፈስ፣ ስለ ስፒሪችዋል አዌክኒንግ፣ ስለ ኮንሽስነስ፣ ስለ አዋይርነስ በኢትዮጵያ ውስጥ ብዙ አልተሰራም ብዙ አልተሰራም፣ አይደለም አልተጀመረም። ብዙ ሰው ስለ ቁሳዊ ነገር ነው ሩጫው፣ ስለ ገንዘብ ነው ሩጫው። አሁን የሚያራሩጥህ ገንዘብ ነገ ገዳይህ ሊሆን ይችላል። መቼም በዚህ አጋጣሚ ይህንን ዩትዩብ የምታዳምጡ ይህ ኮንተንት ፈለው የምታደርጉ ሰዎች የምትገነዘቡት የሚኖር ነገር ይኖራል ብዬ ተስፋ አድርጋለሁ። በገንዘብ የተጥለቀለቀ ሰው ሊኖር ይችላል። ስለዚህ ገንዘብ አለህ፣ ነገር ግን ንቃተ ህሊና አለህ፣ ደስታ አለህ፣ ፍቅር አለህ። በህይወት አንተን ትወደዋለህ፣ አካልህን ትወደዋለህ፣ ሀሳብህን ትወደዋለህ፣ ስሜትህን ሁሉ ትወደዋለህ። ገንዘብ ግን አለህ አይደለ? አንተ ደግሞ በሌላ ወገን ደግሞ ላዋራህ፣ ገንዘብ የለህም አይደለ? አሁን ሁለቱ ነገር እንዳታጣ ነው የምንፈራው ገንዘብ የለኝም እያልክ ስለ ቁሳዊ፣ ስለ ቤት፣ ስለ መኪና እያሰብክ እንደገና ደግሞ እኔ ምንድነ እያልክ እየተጨነቅ ሌላኛው ማንነት በሁለቱ እየተሰቃየክ ከሆነ አንተ እየኖርክ አይደለም። ስለዚህ ለመኖር መሞት አለብህ። ምን አልከ እንዳትሉኝ መሞት አለብህ ስል የሚስጥሩ ነገር አለ። በአካል ሙት እያልኩ አይደለም። አካል ይቀበር እያልኩ አይደለም። ግደለው ምልህ የማትፈልገው ሀሳብ ቅበረው። የማትፈልገው ስሜት ቅበረው። እንዴት? ዛሬ እናየዋለን። አሁን በዚህ ቪዲዮ እናየዋለን። ስለዚህ እነዚህ ሁለት ማንነቶች ምንድን ናቸው? አታሰቃየን፣ ሚስጥሩ ንገረን ካላችሁኝ የማንፈልገው ማንነት ኢጎ ሲባል የምንፈልገው በእኛ ውስጥ ደስታና ፍቅር መትረፍረፍን፣ በረከትን፣ ማመስገንን፣ ሀብትን በእኛ ውስጥ መነሳትን መነሳሳትን ትጋትን የሚፈጥርልን ደግሞ ንቃተ ህሊና ይባላል። በሌላ አገላለጽ አንዱ የአእምሮ አሰራር ሲሆን አንድ ደግሞ የመንፈስ አሰራር ነው ማለት ነው። ስፕሪቹዋል አዌክኒንግ የምንለው ይህንን ነው። የሰው ልጅ ስፕሪቹዋል አዌክኒንግ እያመጣ በሄደ ቁጥር ያ ኮንሽየስነስ ያ ግንዛቤ አዋይርነስ የምንለው ነገር እያሳደገ ይመጣል። እሱ እያሳደገ ከመጣ ሁለት ትላልቅ ማንነቶች፣ በጣም ሚሊየንስ የሚቆጠሩ ማንነቶች አሉ። አንዱ ቀኙን ማንነት ይዞ ይሄዳል። እነ ደስታ፣ ፍቅር፣ ብርታት፣ ድፍረት፣ መሰጠትን፣ ግንዛቤን፣ ማስተዋልን፣ ጥበብን፣ መሪነትን፣ መትረፍረፍን፣ ሀብትን እነዚህ ሁሉ ያጠቃለለ ደስታን የሚፈጥር መነሳሳትን፣ ትጋትን የሚፈጥር ሁሉ ንቃተ ህሊና መንፈስን ስፕሪቹዋል አዌክኒንግ ኢንሃንሲንግ ማድረግ ሲሆን፣ በሌላኛው ወገን ደግሞ አንተ የማትፈልገው አንቺ የማትፈልጊው በጣም የሚያሰቃይሽ እስከራስን ራስን ማጥፋት ጠዋትና ማታ ራስሽን ማጨናነቅ የማትፈልጊው ሀሳብ ደጋግሞ አእምሮሽን ውስጥ የሚመጣ ከሆነ ይህንን ደግሞ ኢጎ ይባላል ማለት ነው። ኢጎ እንዴት ነው የተገነባው? መንፈስስ እንዴት ነው? በዚህ አጋጣሚ ኢጎ ማለት በራሳችን ከተወለድን ጀምሮ ከአባት ከእናት፣ ከልጅ ልጅ፣ ከመንጋዎች፣ ከአካባቢያችን፣ ከትምህርት ያመጣነው ይባላል። አይደረግም ይደረጋል የሚለውን ነገር የውሸት የአእምሮ ቆሻሻ፣ በአእምሮአችን ውስጥ የተጣለ ቆሻሻ ነው። ይህ ነው የማንፈልገው፣ የኛ አይደለም። በእኛ አእምሮ ውስጥ ሚሊዮን የሆነ ሚሊዮን ሰዎች አሉ። በዚህ ውስጥ ራሳቸው አይደለም እዚህ ውስጥ ያስገቡት እራሳቸውማ በየቦታው በህይወትም ሊኖር ይችላል ላይኖርም ይችላል። ነገር ግን እኛ ሳንፈልገው በአእምሯችን ውስጥ የተቀመጠ ሀሳብ አለ እውነትም ውሸትም ማለት ነው። ይሄ ሁሉ ዝብርቅ ሲልብን ኢጎ እያደገ ይመጣል። ኢጎ ነው አሁን ወደ ምንፈልገው ቦታ እንዳንሄድ አስሮ የሚይዘን ማለት ነው። ጥላቻ፣ ፍርሃትን፣ ስቃይን፣ ጨለማን፣ ችግርን፣ መሰቃየትን፣ በሽታን፣ ህመምን እነዚህ ሁሉ ስግብግብነትን፣ ችኩልነትን፣ እብድነትን፣ ክፋትን፣ እነዚህ ሁሉ አጠቃሎ የያዘ ኢጎ ይባላል ማለት ነው። ስለዚህ እንዴት ነው ከኢጎ ማምለጥ የምንችለው የሚለውን ሌላ ጊዜ ለብቻው ራሱ የቻለ ድንቅ የሆነ ቪዲዮ እንሰራለን። ይህ በቀጣይ ሳምንት እንሰራዋለን፣ ማክሰኞ ማለት ነው። ማክሰኞ አስር ሰዓት እንዳያበልጣቸው። እንዴት ነው ከኢጎ መውጣት የምንችለው እንዴት ነው ከማንፈልገው ማንነት ከማንፈልገው ሀሳብ ከማንፈልገው ሕይወት ከማንፈልገው አካባቢ መውጣት የምንችለው እንዴት ነው? ወደ ነፃነት ሕይወት መሄድ የምንችለው እንዴት ነው? ከአእምሮ እስራት ወደ መንፈሳዊ ነፃነት መግባት የምንችለው የሚለውን ነገር ለማክሰኞ አስር ሰዓት ጠብቁት፣ በጉጉት ጠብቁት። ይህ ተከፍሎ የማይገኝ ድንቅ ትምህርት ነው። እኔ ብዙ በሕይወቴ ብዙ ዋጋ ያስከፈለኝ ትምህርት ነው። ይህንን እንዳይመልጣችሁ አደራ ማለት ነው። ይሄ አንደኛው የምንፈልገው ነገር ንቃተሊና ኮንሽየስነስ አዋየርነስ ይባላል። በዚህ ሂደት ውስጥ በትናንትና ሳይሆን በአሁኑ ሰዓት ነው የምትኖረው። ኢጎ ትናንትና ነገ ነው የሚኖረው። ሁልጊዜ የዝችን ቅጽበት ጨፍልቆ በመያዝ ወይ ወደ ትናንትና ያልሆነ ሀሳብ ያስታውሳል፣ ወይም ደግሞ ስለነገ ይጨነቃል። ስለነገ ስጋት በራሱ ይፈጥራል ማለት ነው ይሄ ኢጎ ሲባል መንፈስ ግን ኮንሽነስ ግን በዚህ ሰዓት በዚህ ቅጽበት አሁን ምን መስራት አለብኝ? አሁን ምንድን ነው እየተሰማኝ ያለው? ስሜቴ ምን ይመስላል? ጥሩ ያልሆነ ስሜት አለች መቀየር አለብኝ። ስለ ኮንሽስ መሆን አለብኝ፣ መንቃት አለብኝ። አሁን ስትነቃ ማንኛውም የምትሰራው ነገር በደስታ ነው የምትሰራው። ማንኛውም ግንኙነት ሁሉ ጤናማ ግንኙነት ነው የሚሆነው? በዚህ አጋጣሚ ኮንሽስ ስትሆን ጤና እንጠብቃለ፣ አካል እንጠብቃለ። ኮንሽስ ስትሆን ግንኙነት እንጠብቃለ። ኮንሽስ ስትሆን ንቁ ስትሆን ትዳርህ እንጠብቃለ። ኮንሽስ ስትሆን ካለቃ ጋር አትናገርም ከሚስት ጋር አትጋጭም። ሁል ጊዜ በደስታ በመፍለቅለቅ በፍንጠዛ ውስጥ ነው ምትኖሩ። ስለዚህ ይሄ በአንድ ጊዜ የሚመጣ አይደለም። እንዴት ነው ወደ ኮንሽየስነስ መሄድ የምንችለው የሚለው ደግሞ በቀጣይ ሳምንት ሐሙስ አስር ሰዓት ይጠብቁን። በዚህ ሰዓት በዚህ ቀን በሐሙስ አስር ሰዓት ቀጣይ ሳምንት ማለት ነው ይጎ ማክሰኞ አስር ሰዓት ማለት ነው። ስለዚህ እንዴት ነው ደስተኛ እንት እንዴት ነው ንቁ የምንሆነው እንዴት ነው ይጎ ይጎ ወደ ይጎ ከይጎ መውጣት የምንችለው የሚለውን ነገር በጥልቅ የምናየው እንትን ይሆናል ማለት ነው። ጊዜ ይኖረናል ማለት ነው። ስለዚህ እስከዛ ቸር ሰንብቱ። የዛሬ በጣም ጥልቅ የሆነ በጣም ብዙ ነገር ማነጋገር የሚችል ነው። በዚህ ከኛ ጋር አብራችሁ ከዘለቃችሁ አሁን እናንተ የሚያስቸግራችሁ ገንዘብ ነው፣ ትዳር ነው ግንኙነት ነው፣ ቤት ነው፣ መኪና አይደለም። ዋናው ዋናው ዋናው መያዝ ነው። ዋናው ምንድን ነው? ንቃተሊና እሱ ካለ ሁሉም ነገር ፖሲብል ሁሉም ነገር በእኛ ውስጥ ነው። ይሄ አለማወቅ ግን በጣም ብዙ ነገር እስከ እኔ እስከዚህ ሰዓት ይህን ነገር እስኪገባህ ድረስ ብዙ ተደናቅፌ ብዙ ታስሬ ብዙ ተሰቃይቻለሁ። ይህን ነገር በደንብ እድገትን ካሳየ ግን በዚህ በንቃተሊና ውስጥ ኮንሽስ መሆን ከጀመር ግን ይሄ ዓለም ታውቀዋለህ ቁሳዊ ዓለም ቅርጻዊ ጠርዛዊ ዓለም ይሄ አላፊ ነው። አንተ አሁን በዚህ ስሜት ነው። በዚህ ስሜት ብትሞት ሌላኛው ሰማያዊ ዓለም ሌላኛው ዩኒቨርስ እንዴት እንደሚቀበልህ ሌላ ጊዜ የምናየው እንኳ ቢሆን፣ ስለዚህ በዚህ ቅጽበት መደሰት ነው ያለብህ። በዚህ ቅጽበት ኮንሽስ መሆን ያለብህ። ሰላም።